የገንዘብ ፍቅር የመጥፎ ነገሮች ሁሉ ምንጭ ነው ሲል ሌላኛው ደግሞ የገንዘብ እጦት የመጥፎ ነገሮች ሁሉ ምንጭ ነው ይላል። እንደ ታዳጊ በሁለት ጠንካራ አባቶች ተጽዕኖ ስር መውደቅ አስቸጋሪ ነበር። ጥሩ ልጅ መሆንና ሁለቱንም ማዳመጥ እፈልጋለሁ፣ ግን ሁለቱም የሚሉት አንድ አይነት አልነበረም። በተለይ በገንዘብ በኩል ያላቸው አመለካከት በሁለት ጥግ የሚገኝ ስለ ያደግኩት በመገረምና በጉጉት ነበር። ሁለቱም የሚሉትን ደጋግሜ በማሰብ ረዥም ጊዜ አሳልፍ ነበር። ብቻዬን የመሆንባቸውን ጊዜያት ያሳለፍኳቸው ምን ማለቱ ነው የሚለውን ጥያቄ ለራሴ በማቅረብ የሁለቱንም አባቶች ንግግር ስመረምር ነው። አሁን ልክ ነው በሐሳቡ ስማማለው ማለት ወይም ሽማግሌው የሚለውን አያውቅም ብሎ በሐሳቡ አለመስማማት ቀላል ነበር። በምትኩ ሁለት የምወዳቸው አባቶቼ ልጅ መሆኔ በብርቱ አስቤ የራሴን ምርጫ እንዳካሂድ አስገደደኝ። ሀብታሞች የበለጠ ሀብታም፣ ድሆች የበለጠ ድሃ የሚሆኑበት፣ መካከለኛ ገቢ ያላቸው ደግሞ የማያቋርጥ ትግል ውስጥ የሚገቡበት ምክንያት የገንዘብ ትምህርት የሚሰጠው በትምህርት ቤት ሳይሆን በቤት ውስጥ በመሆኑ ነው። አብዛኞቻችን ስለ ገንዘብ የምንማረው ከወላጆቻችን ነው እናም ደሃ ወላጆች ለልጆቻቸው የሚነግሩት በትምህርት ጥሩ ውጤት አስመዝግብ የሚለውን ነው። ልጁ ግን በጥሩ ውጤት ግን ደግሞ በደሃ ሰዎች የአእምሮ ይዞታ ከትምህርት ቤት ይመረቃል። ልጁ ገና ታዳጊ ያለ የተማረ ነው። ስለ ገንዘብ በትምህርት ቤት ውስጥ ትምህርት አይሰጥም። የትምህርት ቤቶች ትኩረት በሙያዊ ዕውቀቶች ላይ እንጂ በገንዘብ እውቀት ላይ አይደለም። ይህ ሐቅ ሐኪሞች፣ አካውንታንቶች፣ የባንክ ባለሙያዎች በጣም ጎበዝ ሆነው ለምን በገንዘብ ችግር ውስጥ እንደሚዳክሩ ይገልጻል። ሀገራዊ እዳችንና የገንዘብ ቀውስ ስለ ገንዘብ ምንም ዕውቀትም ሆነ ስልጠና የሌላቸው ፖለቲከኞችና ኃላፊዎች በሚወስዷቸው ውሳኔዎች የተነሳ የሚከሰት ነው። ሁለት ተጽዕኖ ፈጣሪ አባቶች ስለ ነበሩኝ፣ ከሁለቱም ትምህርት ቀስም ያለው ስለ ሁለቱም አባቶቼ ምክሮች ማብሰልሰልና የእያንዳንዳቸውን ሕይወት መመርመር በጣም ጠቅሞኛል። ለምሳሌ አንደኛው አባቴ ላደርገው አልችልም የሚል ልምድ ሲኖርበት፣ ሌላኛው አባቴ ደግሞ እነዚህን ቃላት አይወዳቸውም። በምትኩ እንዴት ላደርገው ችላለሁ የሚለውን ጥያቄ ማቅረብ ይወዳል። አንደኛው ከወጥመዱ ሲያወጣ፣ ሌላኛው ግን እንድታስብ ያደርግሃል። ሀብታሙ አባቴ ይህንን ሲያብራራው ላደርገው አልችልም ማለት አእምሮህ ስራ እንዲያቆም ያደርገዋል። እንዴት ላደርገው እችላለሁ ብለህ ስትጠይቅ ግን አእምሮህ ስራ ይጀምራል፣ ይላል። የተመኘኸውን ነገር ሁሉ ግዛ ማለቱ አይደለም፣ አእምሮን ዘወትር ስራ በማሰራት ግን ያምናል። አእምሮዬን በየቀኑ ባሰራውት ቁጥር እየሰፋና እየተለወጠ ይሄዳል። አእምሮዬ ሲሰፋ ደግሞ የማገኘውም ገንዘብ ይሰፋል፣ ይላል ላድርገው አልችልም ማለት የስንፍና መገለጫ መሆኑን ይናገራል ሁለቱም አባቶቼ ጠንካራ ሰራተኞች ቢሆኑም ገንዘብን በተመለከተ አንደኛው ጭንቅላቱን እንደሚያስተኛው ሌላኛው ደግሞ ጭንቅላቱን ማሰራት ልማዱ እንዳደረገው ተረዳው በሂደትም አንደኛው ጠንካራ የገንዘብ መሠረት ሲያዳብር ሌላኛው ደግሞ ደካማ የገንዘብ ይዞታ ውስጥ ገባ ልክ በየቀኑ ወደ ስፖርት ቤት አምርቶ በሚለማመደውና ቤቱ ቁጭ ብሎ ቴሌቪዥን በሚመለከተው መካከል የሚኖረው አይነት ልዩነት። መደበኛ ስፖርት ጤናማነትን እንደሚያሳድግ ሁሉ አእምሮን ማሰራትም የሀብትን መንገድ ያሰፋል። ስንፍና ሀብትንም ጤናንም ይቀንሳል። ሁለቱ አባቶቼ ተቃራኒ አመለካከቶች ነበሯቸው። አንደኛው ድሆችን ለመንከባከብ ሀብታሞች ከፍ ያለ ግብር መክፈል አለባቸው ብሎ ሲያምን፣ ሌላኛው ግን ግብር የሚሰሩትን እየቀጣ የማይሰሩትን የሚያበረታታ ሁኔታ ነው ይለዋል። አንደኛው አባቴ ጠንክረህ አጥናና የምትሰራበት ኩባንያ ፈልግ ብሎ ሲመክር፣ ሌላኛው ግን ጠንክረህ አጥናና የምትገዛው ጥሩ ኩባንያ ፈልግ ይላል። አንደኛው ሀብታም ያልሆንኩት እናንተ ልጆቼ ስላላችሁ ነው ሲል፣ ሌላኛው ሀብታም መሆን ያለብኝ እናንተ ልጆቼ ስላላችሁ ነው ይላል። አንደኛው በምንሰባሰብበት ወቅት ስለ ገንዘብ እንዲወራ ሲያበረታታ፣ ሌላኛው ግን የገንዘብ ወሬ በምንም አይነት መልኩ እንዳይነሳ ይከላከላል። አንደኛው ገንዘብን በተመለከተ ተጠንቀቁ፣ አስኪ ንግዱ